ቡድና የተከበራችሁ ህዝብ ቤተሰቦች፣ ውድ ሀገሬ ልጆች፣ ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ዛሬም ክፍል አስራ አምስትን ይዞ መጥቻለ። የነቢያት ታሪክ ነው። እንሻላ ለምታብካቱ የሆኑ ጅዛኩምላ ኸይረን ከልባ መሰግናለሁ። አህባቢ አዲሶች ሰብስክራይብ በማድረግ ነባርተኞቹ ደግሞ ላይክ፣ ሸር፣ ኮሜንት በማድረግ አበረታቱኝ ይላለውኝ። እንሻላ ወደ ታሪክ የቀጠላለው ማለት ነው። ትናንትና ካቆምንበት ይህም የሆነው በአላህ ላይ የሚኖረን መሰረታዊ ኢማን እንዳይበረዝና ቀጥሎ የሚመጡ ዳኢዎች በአላህ ላይ ብቻ መተማመንና መታገዝ ላይ እንዳተኩሩ ትምህርት እንድሆን ነው ያቆምኩት። ከዚህ በመነሳት በየትኛውም ዘመን የሚኖሩ የእስላማዊ ዳዋ ባለቤቶች ዳእዋቸውን የሚያደርጉበትን ስልት ወይም በሚስጥር ወይስ በግልጽ የሚለውን ካሉበት ዘመን ሁኔታና ተጨባጭ አንጻር መወሰን ይችላሉ ማለት ነው። ይህ የኢስላም ሸሪአ ገር ከመሆኑ አንጻር የተቀመጠ ሲሆን ስልቱ የነቢያችን ሰለላሁ አለይሂ ወሰለም ሲራ ላይ የተመረኮዘ እንዲሁም ከላይ የተጠቀሱትን አራት ሂደቶች መሰረት ያደረገ በዋናነት የሙስሊሞችንና ና የዳዋውን መሳላህ ወይም ጥቅም ከግምት ያስገባ መሆኑ ነው። ለዚህም ነው አብዛኛዎቹ የፍቂህ ምሁራን ሙስሊሞች በቁጥጥር ሲያንሱ ወይም በዝግጅት ደካማ ሲሆኑ ጠላቶቻቸው ላይ ምንም አይነት ተጽዕኖ መፍጠር ሳይችሉ እንሸነፋለን ወይም ጥላቶቻችን ይጎዱናል ብለው ከጠረጠሩ ነፍስን የመጠበቅ ጉዳይ ቅድሚያ ሊሰጠው እንደሚገባ የተስማሙት። ምክንያቱም ዲንን ጠብቆ ለማቆየት በየትኛውም መልኩ ህይወትን ጠብቆ ማቆየት የግድ ይለናል። ና እውነታው ላይ ላዩን ስንመለከተው ለነፍስ ቅድሚያ መስጠት ይመስላል ነገር ግን ጉዳዩን በጥልቀት ከተመለከትነው በተጨባጭ ድንን ጠብቆ ማቆየት ሆኖ እናገኘዋለን። በዚህ አይነት የሙስሊሞችን ነፍስ በሰላም ጠብቆ ማቆየት ወደፊት እንዲጓዙ ና ሌሎች ክፍት የሆኑ ሜዳዎች ወይም ሜዳዋ ዘርፍና ስልቶች በተገኙ ጊዜ ትግል እንዲያደርጉ እድል ስለሚሰጣቸው ለድኑ ቅድሚያ ተሰጥቷል እንላለን። ይህ ሳይሆን ቢቀርና ሙስሊሞች ቢጠፉ በዲኑ ላይ የመጣው ጉዳት ተደርጎ ይወሰዳል። ደካሞችና ድሃዎች ቀድመው ለምን ተቀበሉ? የሲራ ድርሳትና እንደሚገልጹልን የመጀመሪያዎቹ የዳዕዋ ወቅቶች ወደ ኢስላም የገቡት ሰዎች በአብዛኛው ድሆች፣ ደካሞችና ባሪያዎች የተቀላቀሉበት ነበር። ታዲያ ከዚህ ጀርባ ያለው ጥበብ ምንድን ነው? እስላማዊ መንግስት ውስጥ ሲመሰረት በእነዚህ ሰዎች መሰረት ላይ የመገንባቱ ሚስጢርስ ምንድን ነው? መልሱ ይህ የነቢያት ዳዕዋ የመጀመሪያው ሂደት የሚያስተናግደው ተፈጥሯዊ ክስተት ነው። ሚስጢሩም አላህ ሁሉንም መልእክተኞች ሲልካቸው ከሰው ልጅ አገዛዝና የስልጣን ተጽዕኖ ወደ አላህ ብቸኛ አስተዳደርና ስልጣን ነጻ ያወጡ ዘንድ ነው ራሳቸውን አማልክትና ፈላጭ ቆራጭ አድርገው የበላይ ነን የሚሉት አምባ ገነኖች ምንነት የሚያዋርድና የሚያንቆጠቁጥ ጥፍሪ ነው። ይህም ከደካሞች ከተዋረዱና ከባሪያዎቹ ሁኔታ ጋር ስለሚያጋጥምም ለጥሪው አዋንታዊ ምላሽ ላይ ሲሰጡ፣ በአጸፋው እነዚያ አምላክነን አስተዳዳሪነን ባዮች ከመኩራራትና ከጥላቻ በዘለለ ለእስላማዊ ጥሪ መሰናክል ሆነው ይቆማሉ። ይህ እውነታ የበለጠ ግልጽ እንዲሆንለህ በፋርሱ ጦር መሪ ሩስቱምና በሳዒድ ኢብኑ አቢ ወቃስ ጦር ጦር ተራ ወታደር ረቢ ኢብን አምር መካከል በቃይ በቃዲሲያ ጦርነት ወቅት የተካሄደውን ንግግር ተመልከቱ። ሩስቱም እንዲህ አለው፣ ምንድነው እኛን እንድትዋጉንና ሀገራችንን ዘልቃችሁ እንድትመጡ ያደረጋችሁ? ረቢዕ ኢብን አሚርም እኛ የመጣ ነው በፍላጎት ሰዎችን ከሰዎች ባርነት ወደ አላህ ብቻ ወደ ማምለክ ነጻነት ለማምጣት ነው አለው። ከዚያም ከቀኝና ከግራ ለሩስቱም ሩኩኡ ያደርጉ ሰዎች ሰልፍ ተመለከተና በመገረምም በእርግጥም ከዚህ በፊት ስለ እናንተ ህልሞች ያደርሱን ነበር። አሁን በተጨባጭ ሳያችሁ ግን ከእናንተ በታች ቂል የሆነን ህዝብ አልተመለከትኩም። እኛ ሙስሊሞች እኮ ከፊላችን ከፊሉን ባሪያ አድርጎ እኮ አይገዛውም። እናንተም እንደኛ በመካከላችሁ በመልካም እንደምትውሉ ነበር የማስበው። ምናልባትም በጣም ጥሩ ከሰራችሁ ነገር አንዳችሁ የአንዳችሁ ጌታ ወይም አምላክ እንደሆናችሁ እየነገራችሁኝ መሆኑ ሊሆን ይችላል። ያኔ ደካሞቹ እርስ በርሳቸው መጠቃቀስና ማጉረምረም ጀመሩ። ወላሂ ይህ አረብ እውነት ተናገረ። ነገር ግን መሪዎቹና አስተዳዳሪዎቹ የረቢኤን ንግግር ውስጣዊ ማንነታቸውን ያፈራርስ መብረቅ ሆነባቸው። እርስ በርስም በእርግጥ ረቢኤ የወረወረው ንግግር ባሮችንን ወደ እርሱ ሳይጎትታቸው ወይም ሳያዘናብላቸው የሚቀር አይደለም አሉ። ይፋዊ ጥሪ፣ ኢብኑ ሀሽም ሰዎች በብዛት ከሴትም ከወንድም ወሬም በመካ ውስጥ እስኪሰራጭ ድረስ ወደ ኢስላም ገቡ። ይህ ወቅት ረሱል ዳዕዋውን በድብቅ ማድረግ ከጀመሩበት ጊዜ አንስቶ በአላህ ትእዛዝ ግልጽ እስከወጣበት ጊዜ የነበሩበት ሶስት አመታት ናቸው። ይህን የረሱል ሰለላሁ ዐለይሂ ወሰለም የታዘዝክበትን ነገር በይፋ ግልጽ፣ አጋሪዎችንም ተዋቸው ለሚለው የአላህ ትእዛዝ ምላሽ መስጠትና መተግበር ጀመሩ። ሶፋ ተራራም ላይ ወጡና የፈህር ጎሳዎች፣ የዑዳይ ጎሳ ልጆች እያሉ መጣራቱንም ተያያዙት። በዙሪያቸው ሰዎች ሰበሰቡ ጀመር። ራሳቸው መምጣት ያልቻሉትም ምን እንደሆነ ለማወቅ መልእክተኛ ላኩ። ነቢዩም ሰለላሁ ዐለይሂ ወሰለም በሸለቆ አቅጣጫ ወራሪስ ሊወጋቸው እየመጣ ነው ብላችሁ ታምኑኛላችሁን? ብለው ጠየቁ። ውሸት ከአንተ አይተን አናውቅም ብለው መለሱላቸው። ነብዩም እንግዲያውስ በርቱ፣ ብርቱ ቅጣት እንዳያገኛችሁ አስጠነቅቄላችኋለሁ በማለት ሲናገሩ፣ አቡላሀብ በቁጣ ቀኑን ሙሉ የከሰርክ ሆነሃል የከሰርክ ሆነኋል። የሰበሰብከን ለዚህ ነውን? አላህም የአቡ ለሀብ እጆች ከሰሩ ጠፉ፣ እርሱም ከሰረ የሚለው የቁርአን አንቀጽ አወረደ። ከዚያም ነቢዩም ሰለላሁ ዐለይሂ ወሰለም ወረዱ። ቅርብ ዘመዶችህን አስጠንቅቅ ለሚለው የአላህ ቃልም እንዲሁ ምላሽ ሰጡ። በዙሪያቸው ያሉትን ዘመዶች እና የቅርብ ቤተሰቦች ሰበሰቡ እና እናንተ የካዕብ ኢብኑ ሉአይ ልጆች ወይ ራሳችሁን ከእሳት አድኑ! የሙርት ኢብኑ ካዕብ ልጆች ወይ ራሳችሁን ከእሳት አድኑ! የአብዲ ሸምስ ልጆች ወይ ራሳችሁን ከእሳት አድኑ! የአብዲ መናፍ ልጆች ወይ ራሳችሁን ከእሳት አድኑ! የአብዱልሞጣሊብ ልጆች ወይ ራሳችሁን ከእሳት አድኑ! አንቺ ፋጡማ ሆይ ራስሽን ከእሳት አድኚ! እኔ ከአላህ ዘንድ ምንም አልጠቅምሽም፣ ግና ዘመዶች ናችሁና ዝምድናችን እንንከባከባ እንከባከባታለሁ። ዳዋው በግልጽ መደረግ ሲጀምር የቁረይሽ ምላሽ ጀርባ መስጠትና ማውገዝ ሲሆን ለዚህም ከአባቶቻቸው የወረሱትን እምነት ፈጽሞ መተው እንደማይችሉ ምክንያት በማቅረብ ነበር። አላህ ይህንን እውነታ ሲናገር፣ ለእነርሱም አላህ ያወረደውን ተከተሉ በተባሉ ጊዜ አይደለም፣ አባቶቻችንን በእርሱ ላይ ያገኘንበትን ነገር እንከተላለን ይላሉ። አባቶቻቸው ምንም የማያውቁና ወደ እውነት የማይመሩም ቢሆኑ ይከተሏቸዋልን? ከእነዚያም የካዱት እና ወደ ቅን መንገድ የሚጠራቸው ሰው ምሳሌ እንደዚያ ድምጽህንና ጥሪን በስተቀር ሌላን በማይሰማ ወይም እንስሳ ላይ እንዲጮህ እንደሚጮህብህ ቢጤ ነው። እነርሱ ደንቆሮዎች፣ ዲዳዎች፣ እውሮች ናቸው። ስለዚህ ለእነርሱ አያውቁም። ሱረቱል በቀራ ገጽ ሁለት ላይ ከአንድ መቶ 171 የአማልክቶቻቸውን ዋጋ ቢስነት ሲያሳውቋቸው ህልሞቻቸውን ውድቅ ስለሚያደርጉባቸውና ጣዖት አምልኮ ሙጥኝ ለማለታቸው ያቀረቡትን ምክንያት ውድቅ በማድረግ የአያቶቻቸውና አባቶቻቸው ፈለግ ስለሆኑ ብቻ መሆኑን ሲያጋልጧቸው አባቶቻቸውን አቅል ሁሉ እንደሌላቸው ሲናገሩ ከእነርሱ ውስጥ አላህ በኢስላም ካድ ናቸው። እንዲሁም ከጎናቸው ቁመው ሲከላከሉላቸው ከነበሩት ከአጎታቸው አወጧሌ ውጪ ሁሉም ነገሩን ትልቅ ቦታ ሰጥተውት አወገዙትም። ፍጹም በጠላትነት ፈርጀው ለመቃወም አደሙ አደሙ። ቅድሚያ ለዘመድና ለቤተሰብ ጥያቄ አላህ ለነቢዩ ለምን ዳእዋውን ለቤተሰቦቻቸውና ዘመዶቻቸው እንዳደርሱ ነጥሎ አዘዛቸው? መልስ፣ እዚህ ውስጥ በአጠቃላይ በሁሉም ሙስሊም፣ በተለይ ደግሞ እንደ ዳእዋ ሰው የተለያዩ የተጠያቂነት ደረጃዎች እንዳሉ እንመለከታለን። ትንሹ የተጠያቂነት ደረጃ ይህ አንድ ሰው ስለ ራሱ ተጠያቂ የሚሆንበት ደረጃ ነው። ወሒይ ሲጀምር እንዴት ተመለከት ነው ያን ያህል ረዘም ያለ ጊዜ የቆየው ለዚህ እርከን ተገቢውን ጊዜ ከመስጠት አንጻር ነበር። ይህም ሙሐመድ ሰለላሁ ዓለይህ ወሰለም ተረጋግተው ከአላህ ዘንድ የተላኩ ነቢይና የሚወርድላቸውን ወሒይ ከአላህ ሱብሓነሁ ወተዓላ መሆኑን ለራሳቸው አምነው ልባቸው እንዲረጋጋና ከዚያ በኋላ ለሚመጣላቸው ትዕዛዝ መርህና ድንጋጌዎች እንዲዘጋጁ ነበር። ለጥቆ የሚመጣው የተጠያቂነት ደረጃ አንድ ሙስሊም ለቤተሰቦቹና ለዘመዶቹ የሚኖረው ተጠያቂነት ነው። ይህን ኃላፊነት በአግባቡ መወጣት ስንቃኝ አላህ ቤተሰብንና ዘመዶችን ማስጠንቀቅና ዳዕዋን ለእነርሱ የማድረስ ግዴታን በይፋ ለሁሉም የማድረስ ኃላፊነት ካዘዘ በኋላ ሆኖ እናገኘዋለን። ይህም የተሰጠውን ስፍራ በሚገባ ያመለክታል። ይህን የኃላፊነት ደረጃ የመሸከሙ ሂደት ማንኛውም ቤተሰብና ቅርብ ዘመዶች አሉትን በሙሉ የሚያካትት ሲሆን የጥሪውን ይዘት ረሱል ሰለላሁ አለህ ወሰለም ለህዝቦቻቸው የሚያደርጉት ጥሪ ለቤተሰብና ለዘመዶች ከሚደረግ ጥሪ እንብዛም የተለየ ሆኖ አናገኘውም። ምናልባት የመጀመሪያው በአላህ ወህይ እየተመራ ወደ አዲስ እምነትና የህይወት ጎዳና ሲጠራ፣ ሌላኛው ይህንን ጥሪ አድራሽና የእሱ ቃል አቀባይ ከመሆኑ በስተቀር ሶስተኛው ደረጃ አንድ ሙስሊም ወይም ዳኢ ስለ መንደሩ ወይም ስለ ሀገሩ እንዲሁም አንድ አስተዳዳሪ ስለ ሀገሩና ህዝቦቹ የሚኖሩበት ኃላፊነት ነው። እሺ፣ የነቢያችን ሙሐመድ ሰለላሁ አለይህ ወሰለም ታሪክ እዚሁ ላይ ያብቅቷል ማለት ነው፣ ሀባቢ። የነላ የነቢዩላህ ኢሳ አለይሂ ሰላም ወይም የመሬም ልጅ አለይሂ ሰላም ታሪክ ትንሽ እንሞክረውና ነገ እንቀጥለዋለን ማለት ነው፣ ኢንሻላህ። የነቢዩላህ ኢሳ የመሬም ልጅ አለይሂ ሰላም ታሪክ የዛሬው እንግዳችን የአላህ ባሪያና ነቢዬ የሆነው ኢሳ ኢብን መርየም ቢንት ኢምራን ኢብን መሳን ኢብን ጋዚር ኢብን አልዩድ ኢብን እክታር ኢብን ሳዱቅ ኢብን ኢያዙዝ ኢብን አልያቂም ኢብን አይቡድ ኢብን ዙርያቢል ኢብን ሸልታል ኢብን ዩሃይንና ኢብን በርሽ ብን አሞን ኢብን ማሸ ብን ኢብን አሕዛ ኢብን መውሳም ኢብን አዝርያ ኢብን ዩዋረም ኢብን ዩሻፍጥ ኢብን ኢሻ ኢብን አዩባ ኢብን ረህበኣም ኢብን ሱሌይማን ኢብን ዳውድ በመባል የዘር ሐረጉ ከዳውድ ይመዘዛል። ትናንትና ከትናንትና በስትያው እንደዳሰስ ነው። መሬም በህፃንነቱ ለቤተ አምልኮ የተሰጠች ልጅ ስትሆን ውሎ አዳሯ እዚያው ቤተ አምልኮ ውስጥ ነው። ለወሳኝ ጉዳዩ ካልሆነ በቀር ከዚያ ግቢ አትወጣም ነበር። እዚያ ቤት አምልኮ ውስጥ የሱፍ የተባለ የአጎቷ ልጅ አለ። እሱም ውሎ አዳሩ እዚያው ስለሆነ ዝምድናቸውን ይብለጥ አጠናክሮታል። ዘወትር ውሃ ለመቅዳትም ከቤት ከቤተ አምልኮ አቅራቢያ ወዳለው ምንጭም አብረው ነበር የሚሄዱት። ከእለታት አንድ ቀን መሬምን ስራዋን ይዛ የሱፍ ዘንድ በመሄድ ምንጩ ጋር ሄደን ውሃ እንቅዳ አለችው። የሱፍም እኔ እስከ ነገ የሚበቃ ውሃ አለኝ አላት። እሷም ትታው ብቻዋን ሂዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል በሰው ተመስሎ አጠገቧ ቆመ። እሷም በጣም ደንግጣ አላህን የምትፈራ እንደሆነ ካንተ በአላህ እጠበቃለሁ አለችው እሱም እኔ ንጹህን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት መርየምም በጋብቻ ሰው ያልነካኝ ሁኜ አመንዝራም ሳልሆን አመንዛሪም ሳልሆን ለእኔ እንዴት ልጅ ይኖረኛል በማለት ጠየቀች ጅብሪልም ነገሩ እንደዚህ ነው ጌታሽ እርሱ በእኔ ላይ ነገር ነው ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሰራን የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትዕዛዝ እጅ ሰጠች። ጅብሪልም ጠጋ አለና ደረቷ ላይ ልብሷን ከፈት አድርጎ እሩህ ነፋባት። መሬምም በእንስራዋ ውሃዋን ሞልታ ወደ ቤተ አምልኮ ተመልሳ ሄደች። ጊዜ ጊዜን እየተካ የመሬም ጽንስ ሆዷን እየገፋ መጣ። ይህን የተመለከተውም የአጎቷ ልጅ የሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳልል ከቤተ አምልኮ ከሱ ውጭ ከማንም ወታም ታይታም አታውቅም፣ ምንም እንዳልተፈጠረ እንዳልል የእርግዝና ምልክቶች እንዳለ ይታዩባታል። በመጨረሻም ይህንም የሚያጣራበት አንድ መፍትሔ ያገኝና ሊያናግራት ወስኖ እርሷ ዘንድ በመሄድ መሬም የሆነ ነገር በውስጤ ይመላለሳል፣ እደብቅሽ አለሁ እያልኩ ግን አልቻልኩም። በቃ ልጠይቅሽ አላት። መሬምም መልካም ንግግር ተናገር ጠይቅ አለችው። የሱፍም ቡቃያ ያለ ዘር ይበቅላልን? አላት። መሬምም አዎን ይበቅላል አለችው። የሱፍም አረንጓዴ ቅጠልስ ዝናብ ሳያገኝ መብቀል ይችላል? አላት። መሬምም አዎ መብቀል ይችላል አለችው። የሱፍም ያለ ወንድ ሴት ልጅ መውለድ ትችላለችን አላት። መሬምም አዎ ትችላለች አለችው። መሬምም ቀጠል አድርጋ የሱፍ ሆይ አላህ ቡቃያን የፈጠረ ቀን ያለ ዘር እንዲፈጠር እንዴት እንደሚፈጠረው አታውቅምን? አላህ አረንጓዴ ቅጠልንስ ለመጀመሪያ ጊዜ ሲፈጥረው ያለ ዝናብ እንደፈጠረው አታውቅምን ታዲያ መጀመሪያ ቅጠልን እና ቡቃያን ዘርም ሆነ ዝናብ ሳይኖረው የፈጠረው ጌታ አሁን ያለ ዝናብና ያለ ዘር መፍጠር ይከብደዋል ትላለህን አለችው የሱፍም አይ እኔ እንደዛ ልን ፈለጊ አይደለም አላህ በፈለገው ነገር ላይ ሁሉ ቻይ ነው አንድን ነገር ማድረግ በፈለገ ጊዜም ሁሉን ሁን ያለው ይሆናል አላት። መሬምም አላህ ያለ ወንድም ሆነ ያለ ሴት እንደምን አደምን አልፈጠረምን? ያለ ሴትስ ሀዋን አልፈጠረምን? አለችው የሱፍም አዎ ፈጥሮ ላላት። ከዚያም በልቡ ግን መናገር ያልፈለገችው የአላህ ተአምር በሆዷ እንዳላወቀ መርሀብ አህባቢ ዝድረስ ይበቃናል ማለት ነው። ደቂቃ እንዳይበዛባችሁ ነገ እንሻላህ ታሪክ ይቀጥላል። ምርጥና ጣፋጭ ጣ ታሪክ ነው። እንግዲህ ያው ሰምተንም የምንጠቀም ያድርገን እንሻላህ። በተረፈ ላይክሸር ሰብስክራይቡ በማድረግ አበረታቱ። ለሀገራችን ሰላም ያደርግልን። ሰላም ለሰው ዘር በሙሉ እያልኩኝ ሰላማችሁ ብዝት ይበል በ ያላችሁበት እንሻላ የዛሬ ቪዲዮ ይህን ይመስላል። መልካም ቀን ከነምሽቱም ከነዳሩ ተመኛውላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንቺ ያላ ዳኬ